ሰላም እንደምን ሰነበታችሁ ወገኖቻችን። ዛሬ አጭር ማስታወቂያ ይዘን ቀርበናል። በቀጥታ ወደ ማስታወቂያው እገባለሁ። የሚዲያው ስያሜ ኦርቶቲካ። ሚዲያው የተመሰረተበት ዓላማ፦ ኦርቶቲካ የአጭር ጊዜና የረጅም ጊዜ ሁለት ዋና ዓላማዎች የሚኖሩት ሲሆን ሶስተኛም ዓላማ አለው። አንደኛ የአጭር ጊዜ ዓላማ፦ የተጀመረውን የኅልውና ትግል በአጭር ጊዜ በአሸናፊነት እንዲጠናቀቅ የበኩሉን አስተዋጽዖ ማድረግ። አድማጮቻችን እንደምታውቁት መጀመሪያ ባቀረብነው ቪዲዮ ይህን ዓላማ በዝርዝር መግለጻችን ይታወቃል። ዝርዝር ስድስት ዓላማዎችንም በዛ ላይ ለማመላከት ሞክረናል። ከሌሎች አጋር አካላት ጋራ እነዚህን ስድስት ዓላማዎች እንዲፈጸሙ በማድረግ በአጭር ጊዜ የህልውናውን ትግል መቋጨት በአሸናፊነት መቋጨት እንደሚቻል በዛ በሰፊው ለመግለጽ ሞክረናል። ሁለተኛ የረጅም ጊዜ ዓላማ፦ የሀገርና የህዝብን የህልውና አደጋ በዘላቂነት ለመፍታት ኢትዮጵያ ልክ እንደ ጥንቱ ብቁ በሆኑ ኦርቶዶክሳውያን እንድትመራና እንድትተዳደር ማድረግ። ሦስተኛ አገራዊና ዓለም አቀፋዊ ዜናዎች ኦርቶዶክሳዊ፣ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ እና ሳይንሳዊ ጉዳዮች በስፋት ይቀርባሉ፤ ይተነተናሉ። የሚዲያው መሪ ቃል ኦርቶቲካ የኢትዮጵያ መሠረት ኦርቶቲካ ኦርቶዶክሳዊ ፖለቲካ ማለት ሲሆን፣ ይህም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ዶግማና ቅኖና አስተምህሮና ፍልስፍና ለኢትዮጵያ ፖለቲካ ችግሮች መፍትሔ እንደሆነ በተግባር ማሳየት ነው። ኢትዮጵያ የተመሰረተችው በኦርቶቲካ በኦርቶዶክሳዊ ፖለቲካ ስለሆነ አሁንም ኅልውናዋ ተጠብቆ እንድትኖር ከተፈለገ ሀገሪቱ በኦርቶዶክሳዊ ፖለቲካ በኦርቶቲካ መመራት አለባት። ይህ የማይሆን ከሆነ ቤተ ክርስቲያንም ኢትዮጵያም የመፍረስ አደጋ ያጋጥማቸዋል። ይህን ችግር በዘላቂነት ለመፍታት ብቸኛው መፍትሄ አገሪቷ ልክ እንደ ጥንቱ ኦርቶዶክሳዊ ፖለቲካን ጠንቅቀው ባወቁና ብቁ በሆኑ ሰዎች እንድትመራ መደረግ አለበት። በዚህ ጉዳይ በዚህ ጉዳይ ከማንኛውም አካል ለሚነሱ ጥያቄዎች ሚዲያው በቂ መልስ ከማስረጃ ጋር ማቅረብ ይችላል። ሚዲያው ለዚህ ክፍል በሚያዘጋጀው መርሐ ግብር እያንዳንዱን ጉዳይ በጥልቀት ለኦርቶዶክሳውያን እና ለመላው የኢትዮጵያ ሕዝብ የሚያቀርብ ይሆናል። በአሁኑ ሰዓት የኦርቶቲካ ሚዲያ ሎጎ በባለሙያ እየተዘጋጀ ይገኛል። ሚዲያው በቦርድ የሚመራ ሲሆን፣ ቦርዱም አምስት አባላት አሉት። የቦርዱም አባላት ተሰይመው ስራ ጀምረዋል። ሚዲያው ብዙ ሰራተኞች የሚያስፈልጉት ሲሆን፣ ለጊዜው ከሶስት እስከ አምስት የሚደርሱ ጋዜጠኞች እና ሶስት የኮምፒውተር ሳይንስ ባለሙያዎች በአስቸኳይ ያስፈልጉታል። ስለሆነም የጋዜጠኝነት ወይንም የኮምፒውተር ሳይንስ ሙያ ያላችሁ እውነተኛ አገልጋይ ኦርቶዶክሳውያን እንድትመዘገቡ ኦርቶቲካ በአክብሮት ይጋብዛል። ለመመዝገብ የዋትሳፕ እና የቴሌግራም ቁጥር የመደመር ምልክት 1 አምስት ሰባት አንድ ሰባት ሰባት ስምንት ሁለት ሰባት ሰባት ሶስት መጠቀም ትችላላችሁ። ሰላም ቆዩ። ኦርቶቲካ